ጥያቄያችን እሳቤና መረጃ እና እውቀት የተጣለውን መጠቀም አያስፈልግም። ለምንድን ነው ያስፈለገው? ከዚህኛው ጋር ስትጓዝ፣ ከመንፈሳዊ ሀይላት ጋር ስትጓዝ ይህን ይህን ይህን ይጠይቋል። በዚህ መልኩ ነው ከአንተ ጋር ወደ አንተ የሚመጡት አንተ ውስጥ የሚያዙት ምናምን ብለን እኮ ነው መረጃውን የሰጠነው እንጂ መንፈሳዊ ታሪኩ ላይ የሰው ልጅ መንፈሳዊ አካሄዱ ላይ የሰው ልጅ እነዚህ የወደቁ ናቸው ብሎ እያመነ እንኳን እያወቀ እንኳን ከእነሱ ጋራ ውል ውስጥ ገብቶ ወደ መጠቀም ውስጥ አሌ ደግሞ ሁነ እየተጠቀመ አደለም፣ እየተጠቀመ ነው። ይሄ ሊድበሰበት የሚገባው ነገር አይደለም። ለምን ስለእነሱ ማውራት አስፈለገ? አይነትም ነው እንደዚህ አይነት መንፈስ አለው የሆነ የመንፈስ ኃይላትን ዝም ብለው ይቀመጡ ምንም እያደረጉ ምንም እየተደረገ ብቻ ዝም ብለው ማንን ነው ለምንድነው የምትነኳቸው? ለምንድን ነው የምንጠቅሳቸው? ለእነሱ ለምን ይነገራል? ከምን ተነስቶ እንደሆነ አንዳንድ የምንረዳበት ሁኔታ ይኖራል። ቀጣይ ጥያቄ፣ ወደ ቀጣይ ጠያቂያችን ስል መንፈሳዊ ሐሳቦች የሚል ጠያቂያችን እንደ ስምም ስንወስደው የተጣለውን መጠቀም ለምን አስፈለገ? ቅዱሱንና አትገኙ ጋር በህይወት ውስጥ ያለውን መጠቀም አንችልም አንችልም ወይን እየጨመር አንችልም ወይን ይጨምራሉ አንችልም የሚል ጥያቄ፣ የተጣለውን ለምን መጠቀም አስፈለገ? የሰው ልጅ ለረጅም ዘመናት የጠየቀው ጥያቄ ነው። በጠያቂያችን እውቀት፣ በጠያቂያችን መረጃ፣ በጠያቂያችን መድረስ የተጣለ የሚባል አለ እሱን መጠቀም ለምን አስፈለገ? ይሄ እኛው የተጣለው የመንፈሳዊ ነው ቢለኝ፣ እኔ አይ የእኛው አይደለም። ሊሎ ይችላል ወይ ሌላ ሰው ሊሎ ይችላል እኔ ባለኝ መረጃ ነው ምለው እሱም ባለው መረጃ ማለት ነው። አሁንም ደግሜ እያልኩኝ ነው፣ እንግዲህ የተጣለ ወይም በከፍታ ያለ በእኛ መረጃና ባለን እውቀት ላይ ነው። እንግዲህ የተጣለም በከፍታ ያለም እያልን ያለ ነው እና በጠያቂያችን እሳቤ እና መረጃ እና እውቀት የተጣለውን መጠቀም አያስፈልግም። ለምንድን ነው ያስፈለገው? ስለዚህ መጠቀም የለብንም አይነት ነገር ነው። እኛ ተጠቀሙም አንልም፣ አትጠቀሙም አንልም። እንደውም ምንድነው፣ አሁን የመጨረሻ ማጠቃለያ ላይ ምንድነው ያልነው? መልካም የሆነውን ነገር ሁሉ የያዙ የሚባለው ነገር ራሱ መልካም ስለሆነ ብቻ መልካም የሆነን በማግበስበስ ብቻ ጊዜያችንን መፍጀት እራሱ የለብንም። የሚበቃን ለዚህ ዓለም የሚበቃንን መልካም ነገር ለከፍታ የሚበቃንን መልካም ነገር በቅጡ ይዘን ብናጣጥም ይሻላል እንጂ ዝም ብለን መልካም የሚባለው ነገር መምጣቱ አይቆምም። በየዘመኑ መልካም የሚባል ነገር ወደኛ ይመጣል። በየዘመኑ የመጣውን ሁሉ መልካም ነው እያልን እሱም ስንሰበስብ ወደ ጎን ስናደርግ በዚህ ስናደርግ ስንሸከም፣ ትከሻችን ላይ ራሳችን ላይ ስንሸከም እውቀት ብለን ምንም ብቻ ከዚ አንድ እኛ የምናበረክተው ነገር ሳይኖር በቅጡም መልካም የሆነውን ነገር ሳንኖርበት ማለፍ መጥፋትም አለና እሱን ራሱ በቅጡ እንያዝ፣ መልካም የተባለውን ራሱ መርጠን እንያዝ በሚል ነገር ተናግረናል። እንግዲህ የወደቀውን ለምን መጠቀም ያስፈልጋል እኛ ማን ተጠቀመዋለ? ለምን መጠቀም ያስፈልጋል እራሳችን መልሰን እ መጠየቅ እንችላለን። ለምን ያስፈልጋል ግን የሰው ልጅ በኖረበት ናክል አካሄድ ናክል ጊዜ ከመንፈሳውያን ጋር በነበረው አካሄድ የወደቀ የተባሉትን የመንፈሳዊ ኃይል እንኳን ከእነሱ ጋር ህብረት ፈጥሮ እዚህ ምድር ለን? አሁን እየተገለገልንባቸው ያሉ ነገሮች እንዳሉ ደግሞ እውነት ነው። የወደቁ በሚባሉ የመንፈስ ኃይላት ጋራ ህብረትን ፈጥሮ እዚህ ዓለም ላይ የሆነ የሚታይ ነገር የሰው ልጅ አሁን እየተገለገለበት ያለ ነገር፣ አሁን ምድር ላይ የተገለገለበት ያለ ነገር ዞሮም ወደ ከፍታ እዚህ ምድር ላይ ግን ምንገለገልበት ነገር እናገኛለን። አሁን የለም፣ የሰው ልጅ የተገለገለበት አይደለም። ያንን ነገር ነው የኛ ወደፊት ማምጣት ማሳወቅ እና ሻብ ድርቃ ማድረግ የፈለግነው እንጂ ይሄንኛው በዚህ ግዴታ በዚህኛው አካሄድ ካልሄዳችሁ ይሄ ስኬት አይኖርም ምናምን ብለን አይደለም እየተናገርን ያለ ነው። እንደ ራስ ነው መያዝ በራስ መጠቀም። አያስፈልግም ከተባለ አዎ አያስፈልግም ብሎ መያዝ ነው። ከዚህኛው ጋር ስትጓዝ ከመንፈሳዊ ኃይላት ጋር ስትጓዝ ይሄን ይሄን ይሄን ይጠይቋል። በዚህ መልኩ ነው ካንተ ጋር ወዳንተ የሚመጡት አንተ ውስጥ የሚያዙት ምናምን ብለን እኮ ነው መረጃውን የሰጠነው እንጂ ደግሞ ከሄድ ከገባህ ውል ከፈጸምክ በኋላ ይሄ ነገር ልታሟላ ይገባል፣ ዝም ብለህ ወጣው ገባ ማለት አትችልም የሚለውን ነገር እውቀቱን እንደሰጠ ነው መጠቀም አያስፈልግም ይሄን የዚህ ውስጥ ከምገባ ካለ አንድ ሰው አዎ ስትጠቀምም እኮ አውቀው ተጠቀም። እዚህ ጋ ያመጣል የምታረገውን ነገር አውቀው። እንኳንስ መልካም አይደለም ብለህ አንተ ባንተ እምነት መልካም አይደለም ከምትለው መንፈስ ኃይል ጋር አይደለም፣ መልካም ነው ከምትለው መንፈስ ኃይል ጋር ራሱ ህብረት ስትፈጥር ማወቅ አለብህ። የምታረገውን ነገር አንተ ጋር ያለቅ አስገኘ የሰጠ መንፈሳዊ ኃይል አለ። ከእሱ ጋር እሱንም ተጠቅመህ ነው ከሱ ጋር ነው ግንኙነት ማድረግ ያለብህ የሚል ነገር ነው። እንደው መንፈሳዊ ከፍታ እንዲኖረው ነው የሰው ልጅ እንጂ ሄደህ ተጠቀም አላለም። ለምን አስፈለገ? ለምን አስፈለገ እኮ ለምን ያስፈልጋል መጠቀም? ከሌለበት መጠቀም የለበትም። የሰው ልጅ ግን እስካሁን አልተጠቀመውም ወይ? ባለው የሰው ልጅ ታሪክ ውስጥ አልተጠቀመውም ወይ? መንፈሳዊ ታሪኩ ላይ የሰው ልጅ፣ መንፈሳዊ አካሄዱ ላይ የሰው ልጅ እነዚህ የወደቁ ናቸው ብሎ እያመነ እንኳን እያወቀ እንኳን ከነሱ ጋር ውል ወል ውስጥ ገብቶ ወደ መጠቀም ውስጥ አለ። ደግሞ አሁን እየተጠቀመ አይደለም አይደለም ወይ? ይሄ ነው እ ሊድበሰበስ የሚገባው ነገር አይደለም፣ መታወቅ አለበት። ነው የኛ ንግግራችን ራሱ ጋር ያለን ከፍታ መንፈሳዊ ከፍታ። ትልቅ መንፈሳዊ ኃይል እያለ ለምን ዝቅ ያለውን ይጠቀማል? አዎ እሱን እንጠቀም ነው። እሱን መጠቀም በራሱ ሌሎች መንፈሳዊ ኃይላትን የመቆጣጠር ደረጃ ላይ ይደረሳል። ግን እዚህ ጋ እኔ እንደውም በሚሰጠኝ ያካሄድ እንደውም ለምን አስፈለገ ሳይሆን ለምን ስለነሱ ማውራት አስፈለገ አይነትም እንትን አለው፣ ድምፀት አለው፣ እንደዚህ አይነት መንፈስ አለው። ማለት ትረደዋለ። መንፈሱ ትረደዋለ። በነገራችን ላይ ጠያቂዎቻችንን እንዳልኩት ያሉበትን ደረጃ የምናውቅበት ነው። መንፈሳዊ ሁኔታቸውንም የምንረዳበት ነው። የማይፈልገዋሉ አንዳንድ የመንፈስ ኃይሎች፣ የሆነ የመንፈስ ኃይላትን ዝም ብለው ይቀመጡ ምንም እያደረጉ ምንም እየተደረግን ብቻ ዝም ብለው ማንን ነው ለምንድን ነው የምትነኳቸው? ለምንድን ነው የምትጠቅፏቸው? ስለነሱ ለምን ይነገራል? ከምን ተነስቶ እንደሆነ አንዳንዴ የምንረዳበት ሁኔታ ይኖራል። ግን ለምንድን ነው ማውራቱም ያስፈለገው? ነው የሰው ልጅ ማወቅ አለበት። የሰው ልጅ መንፈሳዊ ባለበት መንፈሳዊ ከፍታ ላይ ምንም ነገር ሊያሰገው አይገባም። ማውራት አለበት እሱ አስገኘ የሰጠው አስገኘ የሰጠ የመንፈሳዊ ስጦታ ትልቅ ስለሆነ ብዙም የሚያስፈራኝም ነገር የለ፣ የትኛውንም ለመጥቀስ ስለ የትኛውም ለማውራት ስለገባኝ ስለተገለጠልኝ ነገር ለማውራት ችግር የለም። ጊዜውም አይደለም ብዬ ነው የማስበው። ይሄ በማስፈራራት በመጨቆን እናንተ ልታወሩት ነገሌ ሊናገሩት አይገባም። እዛ ጋር ተደብቆ መቀመጥ አለበት። ሁሉ ነገር በድብቅ ነው። ሄደንም ብናደርግ እንትንም ብንል ውልም ስንፈጽም በአደባባይ ነገር አትናገሩ የሚባል ነገር አለ። አሁን እሱ ጠያቂያችን በጠየቀ ሳይሆን በስልክ ከምናወራቸው ሰዎች ይህን ይህን ለምንድን ነው የምትነኩት? ይህን አካባቢ አትንኩት የሚባል ነገር አለ። ግን እኛ ጋር ያለው መንፈሳዊ እንትን እስከፈቀደልን ድረስ እንሄድበታለን። ያው በእርግጥ ጊዜ፣ ሁኔታ፣ ቦታ ይወስናል። ጠያቂያችን አንተ ጋር ያለው መንፈሳዊ ኃይል በደንብ ተጠቀም። የወደቀ የምትለው ጋራ ምንም ውስጥ አትግባ። አንተ ጋር ያለው መንፈሳዊ ኃይል ይበልጣል። እንደ ሰው የተሰጠህ ይበልጣል። በከፍታ ያለ ነው እውነት የእውነት የእውነት ከአወቅኸው ከተረዳው ከደረስክበት መንፈሳዊ ብቃትን ከገለጥከው ከተገለጠልህ ከዛ በኋላ መንፈሳዊያንን በደንብ ታውቃቸዋለህ። ጎን ለጎን የምትሆኑበት ሁኔታ ይኖራል። ወደ ቀጣይ ጠያቂያችን ስንሄድ ቪዥን የሚል የዚሁ ስም፣ ወደ እሱ ወደ ጥያቄው ስንሄድ የእኛ አባቶች ምንም አላደፍኑልንም ወይ ወይስ እኛ መግለጽ አቅቶን ነው?